በአንድ ቀን ፊቴን ጥርት ውልውል ጽድት ያደረገልኝን ውህድ የላችሁ መጥቻለሁ። ተፈጥሮአዊ ነው። ምንም አይነት ሳይድ ፌክት የለውም። ለገላችን ለቆዳችን እጅግ በጣም ጥራት ይሰጣል። ለብጉር ላለባችሁ፣ ጥቁር ነጠብጣብ ላለባችሁ፣ ላስቸገራችሁ ሽፍታ እርድ በጣም መድኃኒት ነው። ፊቴ አዘውትሬ የምጠቀመው እንደምታዩት በጣም ስለሚያጸዳልኝ ነው። ጥርት ነው የሚያደርገው። የእውነት ነው የምላችሁ። ለሙድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት ብዝት ትርፍ ይበልኝ። እዚህ ጋር የምታዩት እንግዲህ ሀገር ቤት ተወልዳችሁ ያደጋችሁም ወይ ደግሞ ገጠር እንደኔ የገጠር ልጆች የሆናችሁ ታውቁታላችሁ። ይሄ ትኩስ የተቆረጠ ማር ነው። እንጀራውን ሰባብሬ ነው ነው ማለት ነው እና ያልተጠለለ ከእንጀራው ላይ ከነእንጀራው እንትን ብሎ ተቆርጦ የተቆራረሰ ማር ነው ያልተጠለለ ማለት ነው። እና የቤተሰብ ነው፣ ምንም አልተጠለለም። ስትፈልጉ አጥላችሁ መጠቀም ትችላላችሁ፣ ካገኛችሁት ማለት ነው። ኦርጋኒክ ነው፣ ይሄ የምታዩት ኦርጋኒክ ነው፣ እንደዚህ የሚበላ ማለት ነው። እና ዛሬ በዚህ ነው እምሰራላችሁ። የባለፈውን ስሰራላችሁ የነበረው የሀገር ቤት ነው ግን እያቆይት ያለ ይሄ ደግሞ ትኩስ ነው ግን እስከተቆረጠው ራሱ ቢያንስ አንድ አስራ አምስት ቀን ምናምን ቢሆነው ነው። እና በጣም ቆንጆ የማር ነው ለፊታችን፣ ይሄ በጣም ለሰውነታችን ቆዳ በጣም እጅግ ወሳኝና ጥራት አለው። ማር በነገራችን ላይ በጣም አሪፍ ነው። የሞተ ቆዳን ያነሳልን፣ አጠቋቁር ነገሮችን የሚያስወግድልን በዛ ላይ ንቦቹ የሚቀስሙት አበባ የተለያየ አበባ ስለሆነ እነሱ ታውቃለች ጥርት ያለ መድሃኒት ነው ያላቸው በማሩ ውስጥ ማለት ነው። እና ማር መድሃኒት ነው የሚባለው በተፈጥሮ እንደዚህ ነው። እስኪ ወደ አሰራሩ ደግሞ አብረን እንግባ። አመሰግናለሁ። ላይክ እንደዚሁም ሰብስክራይብ አድርጉ፣ እናመሰግናለን። ከዛን ይኸውላችሁ ማሩን እንግዲህ እንበለዋለንም ስንበላውም አያቶች የምንሉ ነበረ እና ፊታችሁ እንዲጠራ ማር ብሉ ይሉ ነበረ። በጣም ነው ለሰውነታችን እንትን የሚለውና፣ ሲቀዘቅዘው እንደዚህ እንደ መድረቅ ያመጣል። እኔ አላጠለውም፣ እንደዚሁ ነው የምጠቀመው፣ እንደዚሁ እንደሆነ ነው የምጠቀመው። ምንም እኔ ለፊቴ የሚጎዳኝ ነገር የለም፣ በጣም አሪፍ ነው። እኔ እንጃ የማንኛውንም ፊት ይጎዳል ብዬ አላስብም፣ ምክንያቱም ተፈጥሮ ነው። ተፈጥሮ ለምግብነት የምንጠቀመው ምግባችን ነው። ከዚህ ሁለት የሻይ ማንኪያ ወይም በምታዩት ያክል ለአንዴ የሚሆን ወስዳለው ማለት ነው። በነገራችን ላይ ይሄ እንደዚህ ሰርታችሁ ብታስቀምጡት ከእርድ ጋር ማለት ነው ለሳምንት ማስቀመጥ ትችላላችሁ። ከዛ በየሶስት ቀኑ መጠቀም በአንድ ቀን አይለቅም። ለምሳሌ አሁን ብዙዎቻችሁ አንድ ቀን ብጉር ያለባቸው ወይም ደግሞ ነጠብጣቢ ያለባቸው ጥቁር ነጠብጣቢ ያለባቸው ልጆች አንድ ቀን ተጠቅማችሁ ካለቀቀ እንደዛ አይለቅም። ለምን ያ የብዙ አመት ከሆነ በአንዴ ሊለቅ አይችልም። በአንዴ እንደዚህ ፊታችሁ ወለል የሚለው ደግሞ ሁሌ የምትጠቀሙ ልጆች፣ ለምሳሌ እኔ ሁሌ የምጠቀሙ፣ በአንዴ ግን ወለል ያደርግልላል፣ ለእኔ ማለት ነው። አላብዛባችሁና፣ እዚህ ጋር ሎሚ ያለኝ፣ እርድና ማሩን ከጨመርኩ በኋላ ሎሚ ያለኝ፣ ይህንን ሎሚ ጨምቅበታለሁ ማለት ነው እርድን ሁለት ማንኪያ ይህን ሁለት ማንኪያ አድርጌ ነው የምጠቀመው። ከዛ ሎሚ ደግሞ ግማሽ ሎሚና ትንሽ ነው የምጠቀመው። ብዙ ውሃ የለውም፣ ያው ትንሽዬ ነው የምንጠቀመው። ሎሚ ያው በቫይታሚን የበለጸገ ነው፣ እሱም ብዙ ጥቅም ለቆዳችን ይሰጣል። እኔ ብዙ ጊዜ እጠቀመዋለሁ። ምንም አይነት ጉዳት በፊቴ ላይም በቆዳዬ ላይም አላመጣብኝም። ከየትኛው ነሽ ካላችሁ ደረቅ ፊት ነኝ እኔ ደረቅ ቆዳ ከሚባለው ነኝ ማለት ነው ይህን ሁሌ እናገራለሁ ግን ሁል ጊዜ አዳዲስ ልጆች ስለምትመጡ ለዛ ነው እንድታቁ ማለት ነው እና ከዛ እናቀላቅለዋለን በደንብ አድርገን እዚህ ጋ ደግሞ ዘይት ነው ዘይት እንግዲህ ያለኝን እኔ የሰራሁት ዘይት ነው የተልባ ዘይት ነው በነገራችን ላይ እንትን ያላችሁ ያላያችሁ ካላችሁ ከዚህ በታች ታገኝታላችሁ። ቪዲዮን ማየት እና መስራት መጠቀም ትችላላችሁ። በቤት የኔ የሰራሁት እና ይህንን አደርጋለሁ ማለት ነው። እናንተም ለፊታችሁ የምትጠቀሙት ወይ ለጸጉራችሁ የምትጠቀሙት የካስተር ኦይል እንደዚሁም የካሮት ኦይል ካላችሁ እሱ መጠቀም ትችላላችሁ ማለት ነው። ዘይት እንዳይደርግ ከፈለጋችሁ የአሁን የፊቴ ደረቅ ስለሆነ በኋላ ስታጠብ የሆነ ድርቅ ያለ ስሜት እንዳይሰማኝ ነው። እንደዚህ ማደርገው እንደዚህ ያቀላቅለዋል። ይህ ብጥብጥ ብሎ የምታዩት ከሆነ ማሩ ነው። ማሩ አለ አደለ? ይሄ ከዳና ሳይጨመቅ ማለት ነው እና መድመጫ ውስጥ ሳይገባ ሁሉ እየተጠቀምኩት እገኛለሁ ማለት ነው። ቀባዋለሁን የምንም አያደርገኝም። እንደው ፊቴን ቧጠጥ ቧጠጥ ሲያደርገው በጣም ደስ የሚለኝ እና ተጠቀሙ ማለት ነው ቤተሰቦች ብጉር የምትሉ ልጆች እህቶች ማነው ካዳምጣችሁ የተፈጥሮ ብጉር አለ ተፈጥሯዊ ብጉር ከሆነ ውህድ ሊያጠፉ አይችልም ራሱ ይጠፋል ለምሳሌ አሁን ልቀባ ነው እየተቀባሁ ላወራቸው ማለት ነው እየተቀበሉ አውራችን ይመስላል ተፈጥሮዊ ብጉር የትኛው ነው ካላችሁኝ ከ18 ዓመት ጀምረን እስከ 19 ዓመት ድረስ ብጉር አለብን ሁላችንም ማንኛችንም ሆነ እኔም ብጉር ነበረብኝ የዛን እድሜ ላይ እዛ እድሜ ላይ ካላችሁ ይከሰታል ያ በቃ ተፈጥሮዊ የሆነ እንደ ህግ ነገር ነው በቃ አላድለ የተፈጥሮ ነገር ነው እሱ ቀስ ብሎ ይተዋቸዋል ምንም ነገር ባትጠቀሙ ይተዋቸዋል ግን ትላልቆች ሆናችሁ ለምሳሌ እድሜያችሁ ከሀያ በላይ ከሆነ እንደዚህ ውህዶቹን እየፈለጋችሁ የተለያዩ ውህዶችን በሰርች ፈልጉ፣ ጉግል ሰርች አድርጉ፣ እየቀባችሁ እየሰራችሁ በተፈጥሯዊ እንደዚሁም ደግሞ ዶክተሮችን ማማከር ይኖርባችኋል ማለት ነው። ለጠባሳ ለነጠብጣብ ግን እርድ በጣም ወሳኝ ነው፣ በጣም ማለት ነው። የፈለገ ጠባሳ ይኖርባችሁ ያጠፋላችኋል። እና እኔ እንደዚህ አድርጌ እቀበዋለሁ እኔ አሁን ፊቴ በተቀባሁ ሰዓት ወለል ነው የሚለው በሳምንት ሁለት ጊዜ ወይን አንድ ጊዜ ነው እኔ የምጠቀመው ማለት ነው ውዶች ይሄ እንጂ ቀን በቀን አይደለም አሁን ከተቀባሁት በኋላ ደግሞ ማሳጅ አደርገዋለሁ ማሳጅ ስናደርገው እንደዚሁም ስንቀባ ደግሞ ፊታችን ንጹህ መሆን አለበት መጀመሪያ ፊታችሁን ታጥባችሁ ነው የምትቀቡት ያው ሀሳቡ ምንድን ነው ይሄ የምንቀባው ውህድ ወይም ደግሞ ንጥረ ነገሩ ቫይታሚኖቹ ወደ ውስጥ ወደ ቆዳችን እንዲዘልቁ ነው። ስለዚህ ቆዳችንን ታጥበን አጽድተን ዝግጁ ማድረግ አለብን ማለት ነው። ማሳጅ ስታደርጉ ደግሞ ይው ከታች ወደ ላይ እንደዚህ ነው ይላሉ ሊቆቹ ማለት ነው፣ በጣም የተማሩት የሰለጠኑት። እና ሁሉንም እንደዚህ በያፍንጫችን ስርስር በደንብ እናሸዋለን። ከዛ እንዴት ነው ካላችሁ፣ እንግዲህ በአንድ ቀን ለምሳሌ ብዙ በጣም የበዛባቸው ልጆች በየሶስት ቀኑ በየሁለት ቀኑ አለፍ አለፍ እያደረጋችሁ እየቀባችሁ ለአስር ደቂቃ አስር ደቂቃ ብቻ በቃ የሚፈጅባችሁ ሌላ ምንም አይፈጅም። እኔ እንደውም ቪዲዮ ለእናንተ ስለሚቀርጽ ነው ከዛ በላይ የሚፈጅብኝ እንጂ አይፈጅም እና አስር ደቂቃ ማቆየት በቃ አይነት እኔ ስቀባም ሆነ ማሳጅ ሳደርገው ፊቴን ምንም አያቃጥለኝም፣ ምንም አያደርገኝም። እናንተም ሰርታችሁ መሞከር ትችላላችሁ ማለት ነው። ይኸው እንደምታዩት በደንብ ማሳጅ አደርገዋለሁ። ከስር እኔ ሁሉንም የፊቴን አካል ነው እንዳለ የምቀባው፣ ግንባሬናይም በየአይኔ ስር ስርም ሁሉንም እንዳለ ቀብቼ በደንብ ማሳጅ አደርገዋለሁ አዳርሰዋለሁ። ከዛ አስር ደቂቃ አቆይዋለሁ ማለት ነው። እንግዲህ አስር ደቂቃ ካቆይሁት በኋላ እናንተም ግፋቢል ጊዜ ካላችሁ ከአንድ እስከ አስር እስከ አስራ አምስት ደቂቃ ድረስ ነው ማቆየት ያለባችሁ። ከዛ በላይ ቢቆይስ ብላችሁ ብጠይቁ ካላችሁ ችግር የለውም፣ ምንም ችግር የለውም። ምንም ሳይድ ኢፌክት የለውም። እሺ ታጥቤ መጥቻለሁ። ይው ከታተኩት በኋላ እንግዲህ ካሜራ ምን እንደሆነ አላቅም ድብዝስ ብሏለ ና ይው ጽድት እንደ ብርጭቆ አድርጎልኛል እንደምታዩት ማለት ነው። እዚህ ጋር የሆነ ጭረት አለ፣ ልጅ ቧጦ ይነወፃ ልጅ ማለት ነው ና ከዛን ባልዚን ይቀበዋለሁ። ኒህ በነገራችን ላይ ብዙ የኬሚካሎችን እፊቴ ላይ አንድም ኬሚካል አላስወጣ። ባልዚን እኔ ስለምጠቀመው ስለሚሆነኝም ይቀበዋለሁ። ግን ባልዚን ተቀብታችሁ ፀሐይ ላይ እንዳትወጡ ማዲያት፣ ያመጣል ያጠቁራል። ማታ ተቀብታችሁ ጠዋት መታጠብ ትችላላችሁ። እንዲሁ ቀን መዋል ትችላላችሁ። ወይም ደግሞ ለፀሐይ ፀሐይን የሚከላከል የፊት ቅባት ሀይ ስክሪን ነው የሚባለው፣ ሳንስክሪን የምትባለዋን ማለት ነው እሷን ትጠቀማላችሁ ማለት ነው ለፊታችሁ፣ ለእናንተ የሚስማማችሁ፣ ለራሴ የሚስማማኝ ነው የምትጠቀመው። ደህና ሁኑልኝ፣ እወዳችኋለሁ፣ ቻው።